በእስራኤል ግራ ምናሴንም በግራው በእስራኤል ቀኝ አድርጎ ወደ እርሱም አቀረባቸው። እስራኤልም ቀኝ እጁን ዘርግቶ በኤፍሬም ራስ ላይ አኖረው፣ እርሱም ታናሽ ነበረ፤ ግራውንም በምናሴ ራስ ላይ አኖረ እጁንም አስተላለፈ ይላል። እንግዲህ ቀኙን እጅ ወደ ምናሴ ወደ ኤፍሬም ወሰደ። ግራው ልጅ ወደ ማን ወሰደ? ወደ ምናሴ ወሰደ። ስለዚህ ሲያስተላልፍ እጁ ምን ሰራ ማለት ነው? መስቀል ሰራ። ስለዚህ ኤፍሬምንና ምናሴ እስራኤል ወይም የአይቆብ የባረከው በምንድን ነው? በመስቀሉ ነው። በመስቀሉ ጥላ ነው የአይቆብ የልጅ ልጆቹን የባረከው። ስለዚህ በብሉይ ኪዳን ዘመን የነበሩ አባቶቻችን መስቀልን ለበረከት ይጠቀሙበት ነበር። በእውነት ትልቅ በረከት የሚገኘው በመስቀል ነው። እግዚአብሔር ሰማይና ምድርን በመስቀሉ ባርኳ። በሰማይ የሚኖሩት በምድርም የሚመላለሱትን ሁሉ በቅዱስ መስቀሉ ባርኳ። የበረከቱን የምትርፍ አይተናል። ውዳሴ መስቀል የሚለውን ያባ ጊዮርጊስ ዘጋሥጫ መጽሐፉን መጻፉን ካነበባችሁ መቼም። በሀገራችን ከተነሱት ሊቃውንት መካከል አንዱ ማን ነው? አባ ጊዮርጊስ ዘጋሥጫ ሌላው ደግሞ ቅዱስ ያሬድ ነው። እንደውም ምን ይባላል ስለ ሁለቱ፣ ኢትዮጵያ ሁለት የምትተነፍስበት ሳንባ አላት። አንደኛው አባ ጊዮርጊስ ዘጋሥጫ ነው፣ አንደኛው ደግሞ ቅዱስ ያሬድ ነው ተብሎላቸው። ይሄ ቃል እውነት መሆኑን የምንረዳው ሁለቱ የደረሱትን መጻሕፍት ስናነብ ነው። ሁለቱ የደረሱትን መጽሐፍ ስንመለከት ለካ ኢትዮጵያ እውቀትን የምትተነፍሰው በእነዚህ በሁለቱ ሳንባዎች ነው እንል ነበረ። በእውነት ማንበብ አለብን። ይሄ ውዳሴ መስቀል የሚለውን መጽሐፍ ከመድረሱ በፊት ገሉ ምን ይላል? ቅዱስ ጴጥሮስ እና ቅዱስ ጳውሎስ ወደ አባ ጊዮርጊስ ዘጋሥጫ መስቀል ይዘው መጡ። መስቀሉንም በፊቱ አቆሙ። ያም የቆመው መስቀል በአባ ጊዮርጊስ ዘጋስጫ በራሱ ትክክል ሆነ ይላል የመስቀሉም የግራውና የቀኙ ክንፍ ልክ በትከሻው ትክክል ሆነ ከዛ በኋላ ከሰማይ ድምፅ ሰማ አባ ጊዮርጊስ ምን የሚል ድምፅ አንደበት ልክ እንደ ጴጥሮስና ልክ እንደ ጳውሎስ ይሆኑ ስልጣንም ልክ እንደ ነሱ ይሆኑ አለው እግዚአብሔር ስለዚህ በመስቀሉ ከተባረከ በኋላ ቅዳሴ መስቀል የሚለውን መጽሐፍ እንደጻፈ ገድሉ ይነግረናል። የመስቀሉ በረከት ይህን የማናውቀውን ምስጢር የምናፈሰው ሚስጥራትን የምናደላድለው የሰማይን ምስጢር መናገር የምንችለው በእግዚአብሔር ቃል ዕውቀትን ማደግ የምንችለው የመስቀሉ በረከት ሲደርሰን ነው። በብሉይ ኪዳን ዘመን የነበሩ አባቶች በመስቀሉ በረከት ይጠቀሙ ነበረ። ልጆቻቸው ህዝቡን ይባርኩ ነበር። ስለዚህ በብሉይ ኪዳንም መስቀል ይታሰብ ነበረ። ማለት ዝቅ ብለ በሌላ ቦታ አባቶቻችን ከጠላት እጅ እንዴት በመስቀሉ እንደዳኑ መጽሐፍ ቅዱስ ይነግረናል። በኦሪት ዘጸአት ምዕራፍ 17 ቁጥር 11 ጀምሮ ስታነቡ እስራኤላውያን ከግብጽ ወጥተው ወደ ተስፋይቱ አገር ወደ ከነአን ሲሄዱ በመካከል እንቅፋት እየሆነ ከሚያስቸግራቸው ጠላት አንዱ ማን ነው? የአሜሌክ ህዝብ ነው። አሜሪካውያን እጅግ ያስቸግሯቸው ነበር። በአንድ ወቅት በራፊድ ሜዳ ላይ እስራኤልን አናሳልፍም ብለው ለውጊያ እንደተሰለፉ መጽሐፍ ቅዱስ ይነግረናል። ወዲያው ሙሴ ምንድን ነው ያደረገው? ካህኑ አሮንን ሆርንም ያዘና ወደ እግዚአብሔር ተራራ ወደ ኮረብታው ወጣ ይ ኢያሱንና እስራኤላውያን ጎልማሶችን ለጦርነት እንዲዘጋጅ እሱ ደግሞ ለጸሎት ወደ ተራራ እንደ ወጣ መጽሐፍ ቅዱስ ይነግረናል በዛ ጊዜ ምንድን ነው ያደረገው ሙሴ ሁለት እጆቹን ወደ ግራና ወደ ቀኝ ዘርግቶ በመስቀል ምልክት ቆመ ይላል የመስቀል ምልክት ሰራ እንደዚህ ሆኖ ሲቆም እስራኤላውያን ድል ያደርጉ ነበረ እጁን ደግሞ ሙሴ ባወረደ ጊዜ አሜሊካውያን ድል ያደርጉ ነበረ። ስለዚህ እንዳይሸነፉ አሮንና ሆር ምንድን ነው ያደረጉት? ሙሴ እጁ ከብሩት ወደ ታች እንዳያደርግ ከስድብኝ ጋር ያስደግፈው። ፀሐይ እስኪጠልቅ ድረስ የሙሴ እጅ በመስቀል ምልክት ተዘርግቶ እንደዋለ መጽሐፍ ቅዱስ ይነግረናል። ታዲያ ምንድን ነው የምንረዳው? ሊቃውንተ ቤተ ክርስቲያን ሙሴ የክርስቶስ ምሳሌ እንደሆነ ይናገራል። በግራና በቀኝ የቆሙት አሮንና ሆር በግራና በቀኝ የተሰቀሉት የፈያታዊ ዘየማን እና የፈያታዊ ዘጸጋ ምሳሌዎች ናቸው እንላለን። እስራኤላውያን የእስራኤል ዘነፍስ የኛ ምሳሌዎች ናቸው። አሜሪካውያን ደግሞ የአጋነት ምሳሌዎች ናቸው ሙሴ የመስቀሉን ምልክት ከመስራቱ በፊት እስራኤላውያን መሸነፋቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከመሰቀሉ በፊት በመስቀሉ ላይ ደሙን ከማፍሰሱ በፊት አጋንንት በእኛ ላይ እንደሰለጠነ አጋንንት በእኛ ላይ እንደበረታ የሚያስረዳ ነው። ሙሴ የመስቀል ምልክት ሲሰራ እስራኤላውያን ማሸነፋቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ክርስቲያኖች አጋንንት እንድል ማድረጋቸው የሚያስረዳ ነው። ስለዚህ በብሉ ኪዳን ጊዜ የነበሩ አባቶች በመስቀል ኃይል ምን ብለዋል ተጠቅመዋል። መስቀል ኃይል ነው በክርስቲያኖች እንደውም አባቶች እኮ ይላሉ ምንድን ነው የሚሉት? ሰይጣን የተመሳቀለ እንጨት እንኳን ሲያይ እስኪያረጋግጥ ድረስ አይረጋጋም። ለምን? መስቀል ለሴጣ የተሳለ ምሳር ነውና፣ መስቀል ለሴጣ የመብረቅ ጦር ነውና መስቀልን ሲያይ ይደነግጣል መስቀልን ሲያይ ይሸሻል መስቀል ኃይል ነው የምንለው ለዛ ነው ክርስቲያኖች በብሉይ ኪዳን ጊዜ የነበሩ አባቶች በመስቀሉ ድል አድርገዋል መዝሙረ ዳዊት መዝሙር ሃምሳ ዘጠኝ ቁጥር 4ንም ስታነቡ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ስታቸው ከቀስት ፊት ነው የሚለው ቀስት የተባለው ዲያብሎስ ነው ከቀስት የሚወጣ የሚወረወር ፍላጻ አለ የሚነድ ፍላጻ እንዲሁ ከዲያብሎስ የሚወረወር ፈተና አለ የሚመጣ መከራ። ያንን ድል የምናድርገው የምናሸንፈው በመስቀሉ ጋሻ ማንም የማይደፍረው የሕይወት ምሽግ መስቀል ነው። ጦር አጣፊው ጋሻ መስቀል ነው። የዲያብሎስን አቅም የምናሳጣበት ጉልበት መስቀል ነው። መስቀል ኃይላችን ነው። ክርስቲያኖች እዛ ነው ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው የሚለው ምልክት የተባለው ቅዱስ መስቀሉ ነው። በሱ ልንጠቀም ያስፈልጋል። በብሉይ ኪዳን አባቶች እንዲህ ተጠቅመውበታል። ወደ ሐዲስ ኪዳን ስንመጣስ መስቀል ምንድን ነው በሐዲስ ኪዳን ብለን ከጠየቅን የመስቀል ክብሩ የመስቀል ኃይሉ ጸጋው ይበልጥ የጎላው ይበልጥ የበራው በሐዲስ ኪዳን ለምን ብለን ብንጠይቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተሰቀለበት ነው። መስቀልን የምናከብረው እኮ ከክብር ጌታ ከኢየሱስ ክርስቶስ የተነሳ ነው። ሌላ እኮ አይደለም። ሁሉ ስለ እርሱ ይከብራል። ነቢያት የከበሩት ስለ እሱ ትንቢት ቢናገሩት፣ ሐዋርያት የከበሩት ስለ እሱ ቢመሰክሩ ቢሰሩ ድንግል ማርያም የከበረችው እርሱም በመውለዳ ነው። መስቀሉም የከበረው ደሙ በእርሱ ላይ ስለፈሰሰ። ስለዚህ ሁሉ ስለ እርሱ ይከብራሉ። ከሱ ክብር የተነሳ ቅዱሳኑ ከብረዋል። ከእርሱ ክብር የተነሳ እናቱ ድንግል ማርያም ከብራለች። ከእርሱ ክብር የተነሳ መስቀሉ ከብሯል። ስለዚህ የመስቀልን ክብር ማናናቅ በተዘዋዋሪ የጌታችን ኢየሱስ ክርስቶስን የፈሰሰውን ደም መናቀ ማክፋፋት። ስለዚህ ልናከብር ያስፈልጋል። ክርስቲያኖች፣ የእግዚአብሔር ከሆነ ለእግዚአብሔር የተለየ ከሆንን ለእግዚአብሔር የተለየቱን ሁሉ ልናከብር ያስፈልጋል። ይሄ የክርስቲያን መገለጫ። ስለዚህ ከደሙ የተነሳ በሐዲስ ኪዳን እጅግ ከብሯል መስቀል። ስለዚህ መስቀል ምን ተብሏል? መስቀል የማስታረቅ ቃል ተብሏል በሐዲስ ኪዳን ወይም መታረቂያ ተብሏል። እንደምናውቀው ለአምስት ሺህ አምስት መቶ ዘመን ሰውና እግዚአብሔር ተጣልቶ ነበር። ሰውና እግዚአብሔር ተጣልቶ ገነት ተዘግቶ የበደለውም ያልበደለውም ወደ ሲሆን የሚገባበት ዘመን ነበር። ጽድቃቸው ሁሉ እንደ መርገም ጨርቅ የተቆጠረበት ዘመን እራስ ሁሉ ለህመም፣ ልብ ሁሉ ለድካም የሆነበት ዘመን ነበረ። በመካከላቸው የጥል ግድግዳ ከእግዚአብሔር ጋር መጣል ከባድ ነው በእውነት። ስለዚህ በመካከል የነበረውን የጥል ግድግዳ ማን ነው ያፈረሰው? መስቀሉ ነው ያፈረሰው። ከዛ ነው መጽሐፍ ቅዱስ በዚህ በኤፌሶን መልእክት ምዕራፍ 2 ቁጥር 14 ላይ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ጥልን የገደለው ጥልን ገድሎ እግዚአብሔርንና ሰውን ያስታረቀው ማን ነው? ቅዱስ መስቀሉ ነው ማለት ነው። በመካከል እንደምን ገብቷል ማለት ነው? እንደ መታረቂያ ሆኖ ገብቷል ማለት ነው። ስለዚህ የመታረቂያ ቃል ይባላል ቅዱስ መስቀሉ ነው፣ ወይም መታረቂያ ይባላል ቅዱስ መስቀሉ ነው። የጥል ግድግዳ የፈረሰው በሶስት ስለው ነው። በሞት ላይ እንድንዘምር በሞት ላይ እንድንፎክር ያደረገ ቅዱስ መስቀል ስለሆነ በዛኑ በአነኛ ባነኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳት የታለ? ብሎ ጳውሎስ በሞት ላይ የዘመረው ሞት በምን ስለተገደለ ነው? በመስቀሉ ስለተገደለ ነው። ለ5500 ዘመን ሞት በመውጊያው ወይም በጥንታ አብሶ ነፍሳትን እየወጋ ይወጋ ወደ ሲኦል ይጥል ነበረ። እዚህ ቅዳን ኢየሱስ ክርስቶስ በመስቀሉ ምን አደረገው? ጥልን ገደለው። በመስቀሉ ምን አደረገው? ሞትን ገደለው። ስለዚህ በመካከላችን እርቅ ሆነ ማለት ነው። ስለዚህ የመስቀሉ ነገር መታረቂያ ነው። አንደኛው እሱ ነው። ሁለተኛው መስቀል ሲነሳ የመስቀልን ምልክት ስናይ ሰላምን ነው የሚሰብክልን። ሰላም መስቀል ሰላም እዛ ነው መጽሐፍ ቅዱስ በቆላሲስ መልእክቱ ምዕራፍ 1 ቁጥር 19 ላይ በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። በመስቀሉ ደም ምን አደረገ? ሰላም አደረገ። ስለዚህ በመስቀሉ በኩል ምን ተደርጓል? ሰላም ሆኗል። ሰው ሁሉ ሰላም አጥቶ ነበረ ለ5500 ዘመን። ሰው ሁሉ እረፍት አጥቶ ነበረ። ሰው ሁሉ የውስጥ እርካታ አጥቶ ነበረ። ስለዚህ ሰላማችንን ያገኘ ነው፣ እውነተኛውን ሰላም እውነተኛውን የውስጥ እረፍት ያገኘ ነው። በምን በኩል ነው? በመስቀል በኩል ነው። ማለት ዓለም ሰላም የሚለው ነገር አለ፣ እግዚአብሔር ሰላም የሚለው ነገር አለ። ዓለም ሰላም የሚለው ውጫዊውን ፀጥታ ነው። ጥይት ሳይተኮስ ካደረ፣ ቦምብ ሳይፈነዳ ካደረ ይሄንን ዓለም ሰላም ይለዋል። እግዚአብሔር ግን ሰላም የሚለው የውስጥ ረፍትን ነው፣ የውስጥ መረጋጋትን ነው። ይህንን የውስጥ ረፍት ያገኘ ነው፣ ይህንን የውስጥ መረጋጋት ያገኘ ነው። በምን በኩል ነው? በመስቀሉ ደም ነው ሰላምን ያገኘ ነው። ስለዚህ በሐዲስ ኪዳን መስቀል ሰላም ሰላም ይባላል። ሦስተኛው መስቀል በይዛችን